ዛሬ ይዘን በመጣነው መረጃዎች እጅግ አስደሳች እንዲሁም ደግሞ አናዳጅም የሆነ እንዲሁም ማስጠንቀቂያ የሚያስፈልገውን ጉዳይ ጠቅለል ባለመልኩ ይዤላችሁ መጥቻለሁ። በቪዲዮ መግቢያ እንደተመለከታችሁት የአብርሽ በፊት የሚያናድዱት የነበሩ ከሩታ ጋር በነበራበት ጊዜ ደግሞ ብዙ ነገር እያረጉ አብርሽና ሩታ ሊለያዩ የነበሩ ሰዎች ዛሬ ትምህርት ወስደው ልብ ገዝተው አብርሽ መውለዱን ምክንያት በማድረግ ወደ አዲስ አበባ በመጣበት ቅጽበት አዲስ አበባ ተሰብስበው መግቢያ እንደተመለከታችሁት ከባድ የሚባል አቀባበል አድርገው እንኳን ደስ አላችሁ ሲሉ ሰምተናል። እንዲሁም ጽጌ ራሱ በበኩሏ በድርሻዋ አብርሽን እንኳን ደስ አለህ እያለች እንዲሁም ሩታንም እያመሰገነች ቪዲዮ ሲሰሩ አይተናል። እጅግ ያስደስታል። ያ ሁሉ ነገር አልፎ ሜሪ፣ እነ ዳኒ፣ እነ ጽጌ ብዙ ተሰዳድበው ብንመለከታቸውም ዛሬ ግን ሁሉም ወደ ፍቅር ተቀይሮ እንኳን ደስ አለህ አብርሽ ከሩታ ልጅ ስላገኘህ ብለው በትልቁ ሰርፕራይዝ አድርገውታል። እጅግ ያስደስታል። ይህ ጉዳይ እንዳለ ሆኖ ግን አሁን ድረስ ልብ ያልገዛችው አሁን ድረስ ያልታረመችው በእልህ የምትጓዘ ሄርሜላ ከባድ ሴራ ልታደረግ ነው ብለን ቀድመን አስጠንቅቀን ነበር። ይቺ ግለሰብ አብርሽና ሩታ በጋራ በሚኖሩበት ቤት ውስጥ ሰርፕራይዝ ለማድረግና አብርሽን እንኳን እንደሳለ ለማለት እንደፈለገች አስቀድሜ ስናገር ነበር። እጅግ የሚያናድር ነገር ነው። አስቡት ሩታ የራሷ ቤት ራሷ ባቀናችሁ ብዙ እቃዎችን ባሟላችበት ቤት ውስጥ ምንም በማይመለከታት ጉዳይ ሩታን ለማስቀናት ሄርሜላ ለተንኮል አስባ አብርሽ ሩታ በጋራ ይኖሩበት የነበረው ቤት በማምራት እዛም በመገኘት አብርሽን እንኳን ደሳለ ልትል እንደፈለገች እየተናገረች ቆይታ ነበር። እጅግ የሚያሳዝን ነገርም ተደርጓል። ሁሉንም በዝርዝር አስደምጣችኋለሁ። እዚህ ጉዳይ ላይ ጋሽዬ መረጃው ኖሯቸው አሁን ከባድ አቋም እንዲወስዱ መልእክቱ እንዲደርስ ይሁን ቪዲዮን ላይክ በማድረግ ጀምሩ። የሰው ደስታ የሚያስደስታችሁ ቅን ሀገሬ ልጆች፣ በሩታ መውለድ ደስ የተሰኛችሁ እንደ ራሳችሁ እህት የቆጠራችኋት እናንተ ሴትም አትገኙም። ፈጣሪ አምላክ ጤናችሁን ይስጥልኝ። ሁሌም ጥሩ አመለካከታችሁን አይቀይርብኝ። ሁሌም ለፍቅር ያላችሁ ለሰላም ያላችሁን ጥሩ ነገር አይቀይርብኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉኝ እያልኩ እኔም በአክብሮት ቤተሰብ እንድትሆንኝ በፍቅር እጠይቃችኋለሁ። ቀጥታ ሚዜ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እባክሽ ሄርሜላ ልብ ግዢ። አንቺንም ነው ዛሬ ማስጠንቀቅ የምፈልገው። የአብርሽ የበፊት ጓደኞች ብዙ ነገር ያረጉት እነ ሜሪ እነ ዳኒ እነ ጽጌ ዛሬ ፍቅር እንደሚያሸንፍ ማለት ተመልክተዋል ዛሬ አብርሽና ሩታ በጋራ ልጅ እንዳገኙ አይተዋል አሁን ለሚወለደው ልጅ አሳስቧቸው ወደፊት ሀገር ተረካቢ የሚሆነውም ልጅ በአባትም በእናትም በሁለቱም ምቅፍ ማደግ እንዳለበት በመገንዘብ አብርሽና ሩታን በጋራ እንዲቀጥሉን በማሰብ ጭምር ትልቅ ፕሮግራምን አዘጋጅተው ከእንግዲህ አብርሽና ሩታ ወደፊት ሲሉ ተሰምተዋል በቪዲዮ መግቢያም አብርሽን ሲንከባከቡት አይተናል ታዲያ እነዚህ ጉዳዮች ባሉበት ሁኔታ ሄርሜላ ምን አስበሽ ነው አብርሽ ቤት ውስጥ ያመራሹ እዛ ቤት እኮ ሩታና አብርሽ ብቻ ነው የሚገኙበት። ለምንድን ነው ቪዲዮ የማይገባ ለመልቀቅ አስበሽ? ሩታ በአራስ ቤት እንድትበሳጭ በአራስ ቤት እንድታዝን ማድረግ ያሰብሽው? ይህ ማስጠንቀቂያዬ ለጋሽዬም እንዲሆን ይሁን። እባክዎት ጋሽዬ፣ አሁን ላይ አቋም እንዲወስዱ እንፈልጋለን። ሩታ ከዚህ በኋላ የሚለቀቁት ቪዲዮቿ እንደ በፊት ዝም ብላ የምታየው ነገር አይደለም። አሁን ልጅ መጥቷል። ልጅ ቀልድ አይደለም። ይቺ ግለሰብ ልጅ ታቅፋለች፣ ብዙ ነገር ይሰማታል፣ ብዙ ነገር ታመዛዝናለች። እስቲ ይህን ቪዲዮ የምትመለከቱ በሩታ በኩል እራሳችሁን ከታችሁ እንድታዩ ማስተላለፍ የምፈልገው አንድ መልእክት አለ። አስቡት የጋራ ባለቤታችሁ የሆነ ግለሰብ ከሌላ ሴት ጋር በእናንተ ቤት ውስጥ ቪዲዮ ቢሰራ፣ እናንተ በሌላችሁበት ከሌላ ሴት ጋር ቢታይ ምን አይነት ይሰማችኋል? ምን አይነት ሁኔታ ውስጥ እንድትገቡስ ያደርጋል? በተለይ ደግሞ እንግዲህ ልጅ ታቅፋችሁ ልጅ ይዛችሁ ብዙ የህይወት ጎዳና እያሰባችሁለት ብዙ ነገር እቀጥላለሁ ብላችሁ የምታስቡት ሰው እናንተ ከወለዳችሁ በኋላ እናንተን ጥሎ እሱ በራሳችሁ ቤት በራሳችሁ ንብረት ከሌላ ሴት ጋር ቢታይ ምን ይሰማችኋል? ይህ ነገር የሆነው በነሩታ ነው፣ በድጋሚ እየሆነም ያለው ይህንንም ነው ደጋግመን እያስጠነቀቅን የምንገኘው። ብዙ ጊዜ ጋሽዬ አብርሽን፣ አብርሽም ጋሽዬን የተለያዩ ፍቅር ሲገላለጹ እንመለከታለን። ጋሽዬም እምወደው ልጄ ነው አብርሽ ይላሉ። አብርሽም የአባቴን ምክር የአባቴን ቁጣ እፈራለሁ፣ አባቴ ካሌን ቃል ውጭ የትም ውልፍታልልም ሲል ሰምተናል። እባክዎት ጋሽዬ ይህን ነገር ከግንዛቤ ለመውሰድ አሁን ልጆት ያለበት ሁኔታ ጥሩ ስላልሆነ፣ በተለይ ደግሞ ሄርሜላ እያስኬደችው ያለችው ርቀት በሩታ ከባድ ቂም የሚያስይዘው ስለሆነ እባክዎት እባክዎት ጋሽዬ ይህን መልክት እንዲደርሶ ይሁን። አሁን አላማዋ ሄርሜላ አንድና አንድ ነው። ምንም ነገር ማድረግ ባትፈልግም፣ አላማዋ አብርሽና ሩታ ቤት፣ አዲስ አበባ በሚገኘው ቤታቸው ተገኝታ ከአብርሽ ጋር ቪዲዮ ቀርጻ ለመልቀቅ ነው። ይህም ቪዲዮ ደግሞ ሩታም እንድትመለከተው ለማድረግም ጭምር አብርሽ በየዋህነት ምንም አይነት ነገር ሳይ ሳይፈጸም ከሄርሜላ ጋር ያን ቪዲዮ ሊቀርጽ ይችላል። ነገር ግን ነገር ግን ሩታ የሚያመጣው ግን ቀላል ተጽዕኖ አይደለም። አስቡት፣ የራሱ የባለትዳር ቤት ውስጥ ራሱ የገዛ ሚስት የምትኖርበት በነበረበት ቤት ውስጥ እሷን የምታበሽቅ ሴት ገብታ ቪዲዮ ስትሰራ ምን አይነት ስሜት ይሰጣል? ይሄ ሁላችሁም በራሳችሁ አድርጋችሁ እንድትወስዱትና ጉዳዩን እንድታመዛዝኑት ነው መልእክቴን ማስተላለፍ የምፈልገው። እባክህ አብርሽም ይሄን ጉዳይ እየሰማ ከሆነ ሄርሜላ ሀሳቧ ይሄ ነው። እውነት ያንተ ወንድም ብትሆን እውነት የሩታ መውለድ ሄዳም ሆስፒታል እንደጠየቀችው ጥሩ ፀባይ ቢኖራት እውነተኛ የእውነት ቤተሰባዊነት ግንኙነት ቢኖራት ይቺ ግለሰብ አዲስ አበባ እንኳን ስትመጣ ልትጋብዝ እንኳን ደስ አለህ በድጋሜ ልትልህ የሚገባው ውጪ በክብር ነበር። ነገር ግን ልጅቷ ዓላማ ስላላት ዓላማዋም ዳር እንዲደርስ የምታረገው ነገርም እነ ሩታ ቤተሰብ ጋር ሄዶ ከባድ ነገር ከባድ ውዝግብ እንዲፈጥር ስላሰበች ግን አንድና አንድ እሷ ዓላማዋ ከአንተ ጋር እዛ ቤት ውስጥ መታየ ነው እባክህ አብርሽ ንቃ። አንተ በየዋህነት እንዲሁ በቀልድም የምታስባቸው ነገሮች ዋጋ እያስከፈሉ ይመጣሉ፣ በተለይ በተለይ ከዚህ በኋላ ለሚኖረው ህይወት። ስለዚህ ጉዳዩን በደንብ በማጤን ሄርሜላ እዛሽ ቤት እንዳትሄድ እባክህ መልእክትን አስተላል እንዲሁም እዛ ቤትም ሄዳ ቪዲዮ ቀርጻ ሩታን ለማናደድ በሚመስል መልኩ የሚለቀቁ ቪዲዮዎች እንዳይሆኑ እባክ ጥንቃቄ አድርግ ማለት እንፈልጋለን። ጋሽዬ እባኮት፣ እባኮት እርስዎ ሩታን እንደሚወዱ እንደሚያከብሩ ደጋግመው ተናግረዋል። እኛ እዚህ ላይ ምንም ማንሳት አንፈልግም። ብዙ ጊዜ አብርሽና ሩታ እንኳን ሲጣሉ በየትኛውም በኩል ለልጆት አዳልተው ሩታን ገፍተው አያውቁም። ሁሌም አብርሽንም ሩታንም በኩል አይን አይተው ረ እንደውም፣ አልፎ አልፎ ለአብርሽ ዝቅ በማድረግ ሩታን ከፍ በማድረግ እኔ ሩታን አከብራለሁ እወዳለሁ ብለው ለሩታ መዝነው ብዙ ጊዜ ሩታን ሲደግፉ አይተናል። ስለዚህም ሩታን እንደሚያከብሯት እናውቃለን። እርሶ የተከበሩ አባትኖትና የልጅ ልጅ ማዕረግ ያየሁትን በሩታ ነው ብለው ሲናገሩ ከሰሞኑ ሰምተናል። ስለዚህ እነዚህ ልጆች ከተካረረ ከባድ ነገር ውስጥ እንዳይገቡ ሩታም አሁን በአራስነት ጊዜዋ የሚለቀቁ ቪዲዮች ከባድ ጠባሳ እያመጡባት ወደፊት ከባድ ቂም ለእሷም ለልጇም እየተረፈ እንዳይመጣ አብርሽም በልጁ ትልቅ ቂም እንዳያገኘው እባካችሁ እባካችሁ፣ ጋሽዬ ልጆትን ተቆጡ። ሄርሜላ በምንም አይነት ሁኔታ ወደ አብርሽ ቤት በተለይ አዲስ አበባ ከሩታ ጋር ወደሚኖርበት ቤት ውስጥ ሄርሜላ በምንም አይነት ሁኔታ እንዳትገባና ከሄርሜላ ጋር ያለውን ርቀት ያለውን ግንኙነት እዚሁ ላይ እያራቀ እንዲመጣ ልጆትን አስጠንቅቁልን ለማለት ነው። መልእክታችንን ማስተላለፍ የፈለግ ነው። እባክሽ ሄርሜላ፣ የምታቅጃቸው እቅዶች ብዙ ነገር ያስኬድሻል ብዬ አላስብም። ኦዲየንስ፣ ቤተሰብ፣ ጓደኞች ሁሉም በሚባል ደረጃ እረፊ፣ አብርሽና ሩታ አንድ ላይ ወደፊት፣ አንቺ አካሄድ ጥሩ አይደለም እያሉ ብዙዎች እየተቆጡሽ ነው የሚገኘው። ብዙ ሰው ያዘነበት ነገር ለአንቺ የሚጠቅማል ብለን አናስብም። ስለዚህ ይህንን ምሳሌ ይህንን ጉዳዮች እየሰማሽ ከሆነ እባክሽ እድሜላ ካለሽ ነገር ካልነበርሽበት ነገር ሁሉ በመውጣት ወደ ራስሽ ተመለሺ፣ ማለት ነው የምንፈልገው። ተመልከቺ፣ በቪዲዮ መግቢያ ያሳየነውን ጉዳይ የበፊት የአብርሽና የሩታ ጠላት የነበሩ ብዙ ጉዳይ የሚያጋጩ ሰዎች ዛሬ ቀልብ ገዝተው ከነበሩበት ስህተት ሁሉ ተምረው ዛሬ አብርሽና ሩታ ወደፊት የልጅ እናትና አባት ሆነዋል፣ ቤተሰብ መስርተዋል። ከእንግዲህ ቀልድ የለም፣ ደስታቸው ደስታችን ነው ብለው ጥሩ ፍቅርን ያሳዩቸው ይገኛል። ስለዚህ አንቺ ያለሽበት ጎዳና ጥሩ ስላልሆነ ቤተሰብም ያልመረቀው ነገር ለአንቺም ጥሩ ስለማይሆን ስለማይቀናሽ፣ እባክሽ ካለሽበት ነገር ነቅተሽ እንደነ ሜሪ እንደነ ዳኒ እንደነ ጽጌ በመሆን ጥሩ ነገርን አሳይ። እኛ አውዲየንሶችም እንደግፍሽ። እባክሽ ሩታ የምታዝንበትን አብርሽም የሚከፋበትና ሌላ ችግር የሚያመጣበትን ነገር ላለመስራት ሞክሪ ለማለት እንፈልጋለን። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም